አይ አልወጣም። ደሞ ውጭ የሚባለው የስነ ስርዓት ነው። ስርዓት እንዴት ማኑ? ደሞ አሁን ከፊል ፊት ያለችው እየተሽጎደምም ሸዋሉ። አሁን እኮ ደስተኛ እንደምትሆኝ ቃል ገብቼ ይችላለሁ። ምንም ነገር ይፈጠር ሆ ሁሌ የሆነ ተስፋ ያለኛል የተሰማኝ ማለት ይኔ፣ ቆንጆ ተስፋ ያለኝ ብለሽ ነው እንደሚታሰብ እንደዛ አይደለም። የሆነ ጊዜ ለም እንደዚህ እንዳልኩ ነግራለሁ። አያ ቆይ፣ ለምንድነው እጅቷ እንደዚህ ያስከፋዋት? ምንም አላደረግኩ፣ ውጪ ብሎ ገፍቶ ነው ያስወጣኝ። አንተ እኩ ስርዓት ያለ ልጅ ነ የአባት ሀደራ ናት እያልኩ አደል እንዴ በዛ ሰላም ላይ ክርታ አንተም ብሎ ደግሞ ጌጣጌጤ ማነው የወሰደው እስከ ጠዋት ድረስ አይቼዋለሁ እትዬ በእንደዚህ ዓይነት ነገር እኮ ጠርጥራሽኝ አታውቂም አሁን ጠረጠርኩሽ ምነው በጣም ገረማሽ እንዴ እያደረገች ያለችውን ነገር እኮ በደንብ ታውቂዋለሽ ከአንቺ ውጪ ደግሞ ሌላ ተንኮል የሚሰራብኝ ሰው የለ ዓይንዬ ሌላ ሰው ሳይሰማ ተለብሽ ተቀበያት ወይዘሮ ሄለን ቤቱን በአንድ ግር አቆመችው። የምወዳቸውና የምዋብባቸው ጌጣጌጦች ወርቆች ከፖርሳይ ውስጥ ጠፍተዋል በማለት እመሲ ላይ እየ ጩሆች መጣች። ይህንን የሰሙት ታዴና አይንህ አይንዬ በድንጋጤ ተረጋጊ እያሏት ነበረ። አሁኑ ትመልስልኝ፣ ይህንን ነገር ሰው ሳይሰማው ትመልስልኝ እያለች መሲን ስለጠላቻት መሲናት የምሰርቀው ብላ ቤቱን ስትጮህ ነበር። ይህንን እንግዲህ ወደ ኋላ ፓርት ስንመለስ የራሷ ልጅ አኑሻ ናት አውጥታ ከሻንጧ ውስጥ ኑኑ ስለወጣች ከወንድሟ ጋር ስለነበረ ይሄን ስሰማ ከዚህ ቤት ትባረራታለች በማለት ከእሷ ፖርሳ ውስጥ እየጨመረችው ማለት ነው። ሰላም ጤና ይስጥልን። ውድና እየተከበራችሁ የቻና የቻናሊ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል ሀያ ሰባት ተለቀቀ። ወደ ሀያ ስድስት እንግዲህ ስንመለስ የኑኑ አፍቃሪዎች አዶናይ እና ቤሎል በአንድ ሆነው እንግዲህ ኑኑ ልትጠፋ ስትል ይዟት አረጋግጧት፣ በቃ ሁሉንም ነገር ቁጭ ብለሽ አውሪ በማለት ቤሎል ሁሉንም ነገር አውርታው ነይን ሄድ ብሎ ልብስም ገዛ አስቶላት፣ ወደ ቤት ነበረ እየተመለሱ ሳለ የሚወዳት አዶናይም አብሮ የመጣው ምን እየሰራችሁ ነው ሲል ንፋስ እየተቀበልን እያለ እንግዲህ አዶናይንም አዶናይ በኑኑ ፍቅር ስል አሁንም ከሱ ጋም በመሆኑ በመሆኗ በጣም እየተናደደ ነበረ። ምክንያቱም ወደኋላ ፓርት ስንመለስ እህቱን አኑሻ ስጠይ ሲጠይቃት ስጠይቀው በጥፊ መጥተዋለይ። አዎ ወዳታለሁ አፈቅራት አለውኝ ሲላት ነበረ እናም እሷ አትሆንም ወንድሜ ለአንተም ለእሷም አትሆንም እያለች ነበረ። ምክንያቱም በቫይረሱ ረሱ ተጠቅታለይ ብላ ለማውጣትም እንትን እያለቀሰኝ ነበር። ይሄን ለመናገር ደግሞ የሆነ ቀን እነግርሃለሁ ለሁለታቸውም የማትሆንናት እያለኝ ነበር። እኔ እኮ የአባቴን ሀዘን እሷን ሳያት ሁሉም ነገር እንስኪ ተመልከት። እኔም አባቴ የለ የአንተም አባቴ የለ ብትለውም አኑሻ ይኔ እኮ ሀዘኔን እሷን ሳይ በጣም የሆነ እረጋጋለው። እሷን ሳይ ውስጤት በሀዘን ቢሆንም የሆነ ደስ ይለኛል እያላት ነበረ። በዝተናዳ ነበር በጥፍ ያለችው ማለት ነው። እንግዲህ ወደ ሀያ ሰባት ስንመጣ አብረው እየመጡ ሳለ ነበር የሉሊት ተቀጣሪ የሆነችው መክሌት የምትባለዋ ለሱ ፍቅረኛ አባትህ እጮኛ ያጨልህ ናት። ከመሞቱ በፊት ያውሳን ነግርህ አብራችሁ ታድጋላችሁ ተብሎ ከበፊት ጀምሮ እንትን የተባለ ነው በማለት እንግዲህ ሄለን ከኑኑ ጋር እነሱ ጋ ግንኙነት እንዳይኖራት ይሄንን ሲስተም አምጥታለች ማለት ነው። እሱ ግን በኑኑ ፍቅር ሁለቱም ምጦ ያለ ፍቅር ውስጥ እየገቡ ነው ማለት ነው። ኑኑና ቤሎል እና ይች መክሌት የምትባለው አደዌ ለት እየተባለች ነበረ። በጣም ሞልቀቅ ያለች ናት። ና እንዴ ወጣት ነው ዘና ይበል እያለቻት ነበር። እንዴ አንቺ ለስራ እኮ ነው የመጣሽው ስነ ስርዓት ያዥ እያለቻት ነበረ። እኔ ምን ኔ ስነ ስርዓት የለኝ እያለች ነበረ መክሌት። እንግዲህ የምትሰሪ ከሆነ እንዴ ታዲያ ዘና ይበል ምንድን ልለው ነው እንዴ እያለቻት ነበረ መክሌት። ይች ደግሞ መኔቱ የመ ምን ይቱናት የመጣችብኝ እያለች ነበረ። ወይ ወይዘሮ ሄለን እያበደች ነበረም። እናም ደውይለት ስትባል ትደውልለታለች። ስደውልለት እንግዲህ እየመጡ ሳለ ማነሽ ቢላትም የትን ሀመሸኩ ብቻህን ይህን ያክል ሰዓት ማምሸት ጥሩ ነው እንዴ እያለችው፣ አንቺ ማነሽ ይላት እንዴ እኔማ በባለፈው ጊዜ የመጣሁት ከእናንተ ጋ ነኝ ትለዋለች። እሱም እንግዲህ አላወኩሽም፣ እሺ ብሎ ዘጋባታል። አዶና የምንግድት ችግር አለ እንዴ እያለ ነበር። እና እሷም እኔ ቶልቶሎ እንሄደ እያለች ነበረ። ኑኑ ማለት ነው። ልብስም ገዝቶላት እየመጡ ነበር ማለት ነው። እንግዲህ ወደኋላ ባርት ፓርት ምግብ ሰጣት። ማነች እንዴት ዛ አድርገሽ ከኔ ጋ ስራ ጀምሪ ስላለቻት፣ ታዴ ማለት ነው ታዴ የእሷ እንትልትሆነው ወይ ነው ትምህርትሽን ትመሪ ያለሽ እምትፈልጊውን ያክል ገንዘብ እሰጥሻለሁ ብላ መጀመሪያው ፓርት ወደ ሀያ አምስት አካባቢ እንደዛ ስትላን ነበረ ይሄንን ስራ ደግሞ ለምን ይሄን ስራዋን አናጋልጥም ስለዚህ ከእሷ ጋር ስራ ጀምሪ እያለቻት ነበረ ታዴን ማለት ነው መሲ ይሄን በምትላ ጊዜ እሺ በቃ ካልሽ ብላ ስራ ከሉሊት ጋር ጀምራለች እንግዲህ የምትበላው ምግብ ላይ መድኃኒት ጨምራበት እሷን ሳልገል ብላ መድኃኒት ጨምራበት ነበር። እና ታዴ ደግሞ የእሷን ተንኮል የዋብራ ብትሰራም ስለምታቅ ምንም ነገር እንዳት ስላለቻል በፍርሃት እና በጭንቀት ቀይራው ነበረ። እንጀራውን፣ የምትበላውን ምግብ ማለት ነው። ቶሎ ቀይራው ሰሀኑን አልቀየረችውም። ይመስይ ብይ ብላ ሰሰጣት። እንግዲህ ማንች ሎሊት ከበር ሆና እያየች ነበረ። ከዛ ልትበላ ስልምሳ መጣሁልሽ ብዬሽ እንጂ ተጎዳሽ እኮ እያለቻት ነበር፣ እና አመሰግናለሁ ብላ ከዛ አሁንም ልበላ እንዲህ ስትል እንዲ አበይ ትላታለች። ቶሎ ብላ ታዲያ በር ተወጣና ታያለች ማለት ነው። ይህን ስታይ ምንድን ነው አንቺ እንደ ዚያ እንደ ቢዩ አንድ አት ብሌ የምትይኝ እያለች ነበር። መስዬ መድኒት ስላለው ሄለን እንደዛ አድርጋለች። ስለዚህ ለዛ ነው ትላታለች ማለት እና መድኒት እያለው አንቺ ብይ ብለሽ ሰጠሽኝ። አይ ምግቡንማ አቀይሮ ያለው ሳህኑ ስላልተቀየረ ቸኩዬ እንትን ስትል ስመጣብኝ ሳህኑን ስላልቀየርኩት በዛ መድሃኒቱ ሳህኑ ላይ ተነካክቶ ከሆነ ብዬ ነው እኮ ስትትላል፣ እሷም የኔ ጓደኛ፣ የኔ ምርጥ ጓደኛ ብላ እቅፍ አርጋ ትስማት አለይ ማለት ነው ታዴን። ምክንያቱም ይሄን ነገር ከእሷ ጋር ሆነ ይሄን ነገር እንትን እና፣ ስለዚህ ተጠንቀቂች ሴትዮ በጣም የዛሬው የተለየ ነው። ስለዚህ አሁን መታየች ሽ በላቸው ወይስ አልበላይሁም ብላ ለማየት ነው። ስለዚህ እንትን አትበይ እያለች ነበረ እና ጓደኛዋ ምን እንትን ብትልም ለምንድን የኔ ቤት እኮ ጠባብን ብትሆን ትበቃናለች። ለምን እኔ ጋር አንሆንም? ከዚህ ቤት ውጪ በጣም እየፈለገች ነው እያለቻት ነበረ። እኔ በወጣ እኮ ከአንቺ ጋር በሆን ቀላል ነው። ቤተሰቦቼ፣ እናቴ፣ እህቶቼ፣ ወንድሞቼ እያለች ስለ ቤተሰቦቿ እያሰበች ነው ማለት ነው መሲ። ይሄ ነው እኮ እያለች ነበር እንግዲህ። ሊያሳብዱኝ ነው አይደለም እያለች ነበረ ማለት ነው እንግዲህ ወደ ኑሻ ጋ ስንሄድ ኑሻ እንግዲህ በለቅሶ ቤቱን ዝም ብላ እያለቀሰ አባቷን እያየችው ነው በሀሳብ ልጅ አባቴ ትቸ በዛ ሁዴ ቀረ ቆይህ እያለች እያለቀሰ ነበር። እና እንግዲህ ሄለንን በር ከፍታ ስትመጣ ብቻዋን እየወራይ ስለሆነ ልጅ አበደች ብላ ነበር እናትሽናት የሚል ሀሳብ ይነግራታል። እናትሽናት እንደዚህ ያደረገችኝ እያላት ነበር እና እሷም እንግዲህ ብቻዋን እያወራኝ ነው። ሄለንም በድንጋጤ ከእሷ ጋር ቆማ ምን ሆነች ነው በማለት እንትንትላታለኝ። አሁን እኮ አባዬ መጥቶ ነበር ጣፋንች ስመች የት ሄደ እያለች ነበረ። በዚህ የተነሳ እንግዲህ ሄለንም በጣም ተጨነቀና ምንድን ነው የምታዋሪው፣ አንዳንድ እንደዚህ በሀሳብሽ እንትን የምትሆን ነው በማለት ልጇን አቅፋትና ታረጋጋታለች። ምን አድርገሽው ነው? አሁን እኮ ሲያወራኝ ቆይቷል ብላ ፍለጋ ገባች። ከዛ እናትየዋም ነይ ልጄ በማለት አቅፋ ካልጋው ላይ ቁጭ ይላሉ ማለት ነው። እንግዲህ ይህን እያለች አትነግራትና ታረጋጋታለች። ወደ ኑኑ ጋ ስንሄድ እንግዲህ ኑኑ በቤሉ ፍቅር ገብተዋል። አዶ አዶም ያፈቅራታል። አልመጀመሪያም እንግዲህ ቤሉል በመስኮት ላይ መጥቶ እሷም ከፍታ በመስኮት እያየይ ሳለ ከድንገት ይመጣል። ቤሉል ሲመጣም እንግዲህ እያዋራት ነበረ እና የኔ ጽቄሬዳ እያላት ናት በማለት ተነግረዋለኝ ማለት ነው። ይህንን ያየው እንግዲህ ቤሉልም ስልክ ገዝቶላት ሁል ጊዜ በዚህ ሴፍ አድርገዋለው እንድታዋሪ ማታ ማታ እያላት ነበረ እሷም ግን እኔ አልፈልግም ትለዋለች። እንዴ ለምንድ ነው እንደዚህ የምትይው? አይ ስለማያስፈልገኝ። ለእኔ ስትል ነው፣ ለምን ነው የማያስፈልግ? ስለዚህ ተቀበይ ይላታል ማለት ነው። ተቀብላ አመሰግናለሁ ስትል ሁለተኛ አመሰግናለሁ እንዳታ ያስፈልግም ሲላት፣ እንዴ ይባላል ትለዋለች ማለት ነው። እንግዲህ ይህን እያወሩ ተስፋ ያለኝ ያለኝ እየመሰለኝ ነው እያለ እንዴ ተስፋማ አለሽ እንጂ ለምንድን ነው አሁንማ ተስፋ አለሽ እያለኝ እያላት ነበርና አረጋግቷት ሁሉን ነገር በደስታ ትቀበለዋለች። እያወሩ ሳለ ከድንገት ይህንን ያልኩበት ምክንያት አንድ ቀን እነግርሃለሁ ትለዋለች። እሱም አይ አሁን ነው ለምንድን ቀጠሮ ትይዝልኛለች፣ አሁን አናግሪ ብሎ እያወራ ሳለ ከድንገት አይንዬ ስትመጣ ለቆ ይሄዳል። አይንዬ ምንግድልጅ የጣፋሽ እኮ እስክትውለሽ ነው ይላል። አይ ውጭ እኮ ሳልነግርሽ፣ ይቅርታ እናቴ፣ በጣም ነው የምወድሽ። ስለዚህ ንፋስ ልቀበል እኮ አየር ብዬ ሄጄ ነው እያለች አልነበር ቢሆንም በባለፈ ጊዜ እንድታያሽ ስለምታውቂው እንዴት ነው እንደዚህ ብላ ትላታለች። ና፣ ይቅርታ ትላታለች። እሱም እንግዲህ ይሄን እያለኝ፣ ቻው ብላ ስትሄድ ቤሉልም ሂዷል። ከፍታ ስታየው ወይኔ ሂዷል ትላለች። ከዛ ከመሀል ደግሞ ማን ነው አዶናይ ይመጣል። አዶናይ መጥቶ እንግድህ የሚያፈቅራት ነግሬሻለሁ። ከእሱ ከልጅ ራቂ አይሆንሽም እያላት ነበረ ማለት ነው። አዶናይም አዶናይህም ብሏት እንግድህ ይለያል ምንድን ነው የምትለው፣ ሄደ በዚህ ሰዓት እያለች ነበረ። እንግዲህ ወደ መክሌት ጋር ስንመጣ መክሌት ከቤሎል ገላስ ገብታ ልብስ እያጠፈችለት ነበረ። ና ዶላቦን እንዲ ማንንትን በይ ብሎች ነው ስ የገባሽው ቢላትን፣ እሷም እንዴ ልብስህን እያጠፍኩ ነው ስትለው ገትቶ ያስወጣታል። ስነ ስርአት ብሎ ስነ ስርአት ህጅ ውጭ ቢላትን፣ ለምን ነው መወጣው እያለኝ ነበር ና ያጠፈችውንም ልብስ ይቀማታል። ወታ እንግዲህ ሳሎን ሄዳ ስታስመስል ስታለቅስ ነበረ። እንግዲህ ሄለን መታ ምንድነው፣ ምን ሆነች ነው ስትላት ገትቶ አስወጣኝ እያለች ነበረና ጠርታው እንግዲህ የኔን ምክር የማትሰማው እኔ ስላልወለድኩ ነው። በመሰረቱ አባት እንትን ካለ በኋላ ትተኸኛል፣ ምን ብለኸኛል? ይሄ ደግሞ ምን ማለት ነው? እኔ ራሴን ህይወት ራሴ እንጂ ቤተሰብ አይደለም። ፍቅርንም የትዳር ስለዚህ እናንተ ዘመን እኮ አልቋል ይላታል። እሷ ግን አስመሳዩዋ ሄለን የኔ ይችል እያለች እሱን እሺ በቃ ለእንትን ተሆነ ይሆናል ካልሆነ እንትን ይላል። እሺ በልና ሄደግ ይቅርታ ጠይቃት ከልጇ ክላስ ከአኑሻ ጋና ትላለች። እሱም ሄዶ እንግዲህ ለእሷ ሴላ አባቱን ስም ስጠራ ስነ ምግባር ያለው የታነጽ ነው እና ይቅርታውንም ይቀበላታል። እሷም የወንድምሽ እጮኛ ነኝ ትለዋ ትላታለች። ሌላ ነው ሸዊ ቆንጆ ነሽ እያለች ነበረ። እንግዲህ ይሄንን እያለች ሄለንም ወደ ክላሷ ገብታለች። እሷም እንግዲህ እዛ ገብታ እናም ይቅርታ ጠይቃው ጠይቋት ይመልሳል ማለት ነው። አስመስዋ እንግዲህ ወደ ሉሊት ጋ ሄለን ጋ ስንመጣ ሄለን ወርቅ ጠፋ፣ ጌጣጌጦች የጠፉ ብላ እያበደች መሲ ላይ እየጮኸች ሁሉም እንዴ እንዴት ነው እያለች ነበር። አይንዬ ና ቁጭት አርግ አቅራጤን ማን ነው ጌጣጌጤን ብላ ቤቱን ስታቆም ተረጋጊ ሲሉ አባያኔ ወሬ ማንም እንዳይገባ ብላ እዚህ ላይ ነው ፈጦ ያለቀው። ለነበረን ቆይታ እናመሰግናለን።